የሶማሌ ክልል ርዕሰ መስተዳድር ሙስጠፋ መሐመድ በአንድ ነጥብ ሁለት ቢሊዮን ብር የሚገነባውን የቀብሪ በያህ ከተማ የመጠጥ ውሃ ፕሮጀክትን አስጀመሩ። ፕሮጀክቱ በአካባቢው የሚገኙ ተፈናቃዮችን ጨምሮ ከ86 ሺህ በላይ የሚጠጉ ነዋሪዎችን ተጠቃሚ እንደሚያደርግ ተገልጿል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ቴዎድሮስ ታደሰ በቀጥታ መስመራችን ላይ ነው የሚገኘው። ቴዎድሮስ፣ በድጋሚ ነው የተገናኘ ነው። እንደምን ቆይተሃል? በቀብሪ በያህ የሚገነባው የንጹህ መጠጥ ውሃ ፕሮጀክት በአካባቢው የሚገኘውን የመጠጥ ውሃ ችግር በመፍታት አኳያ ምን አይነት ሚና ይኖረዋል ተብሎ ይታሰባል? መልካም አመሰግናለሁ። እንግዲህ የቀብሪ በያህ ከተማ ከሶማሌ ክልል ርዕሰ መዲና ጅጅጋ በ50 ኪሎ ሜትር ላይ የምትገኝ ከተማ ነች። እንግዲህ በዚች ከተማ በተለይ ነዋሪዎች ላለፉት በርካታ አመታት ዘመናዊ የመጠጥ ውሃ አገልግሎት ባለመኖሩ በተለይ ደግሞ ንጹህ የመጠጥ ውሃ ለማግኘት ሲቸገሩ እንደነበረ ያነሳሉ። በተለይ ደግሞ ለመጠጥ ውሃ ከፍተኛ ገንዘብ በማውጣት በወር በአማካኝ እስከ 7 ሺ ብር ድረስ ያወጡ እንደነበረ ነው የገለጹልን። እንግዲህ በዛሬ ሁለት የሶማሌ ክልል ርዕሰ ወደ ያስጀመሩት የዚህ የቀብሪ በያህ የንጹህ መጠጥ ውሃ ፕሮጀክት ወደ አንድ ነጥብ ሁለት ቢሊዮን ብር የሚፈጅ ሲሆን በተለይ የዚህ አካባቢን የመጠጥ ውሃ ችግር ሙሉ ለሙሉ ይቀርፋል ተብሎ ነው የሚገመተው። እንደሚታውቀው እንግዲህ በሶማሌ ክልል በተለይ በዚህ በዘንድሮ አመት ብቻ የጅጅጋ መጠጥ ውሃ ፕሮጀክትን ጨምሮ የቶጎ ጫሌ የመጠጥ ውሃ ፕሮጀክት እንዲሁም ወር በፊት ደግሞ የደገሃቡር የመጠጥ ውሃ ፕሮጀክት ተመርቆ ለአገልግሎት መብቃቱ ይታወሳል። በተለይ በክልሉ የነበረውን በከተማ በተለይ የነበረውን የመጠጥ ውሃ ሽፋን ከ20 በመቶ ወደ 51 በመቶ አሳድጎታል ማለት ይቻላል። እንዲሁም ደግሞ በተለያዩ በገጠር አካባቢዎች ከ300 በላይ የሚጠጉ የመጠጥ ውሃ ጉድጓዶች ተቆፍረው ለአካባቢው ማህበረሰብ ለአገልግሎት ውሏል። ከዛም ባሻገር የተለያዩ የውሃ ማቆሪያ ፕሮጀክቶችና ግድቦችም ተገንብተው ለአካባቢው ማህበረሰብ ለአገልግሎት በመብቃታቸው ከ18 በመቶ የነበረው የገጠር የመጠጥ ውሃ ሽፋን አሁን አባ ስምንት በመቶ ማሳደግ ተችሏል ማለት ነው። የዚህ የቀብሪ በያህ የመጠጥ ፕሮጀክትም እንግዲህ በአጠቃላይ ወደ 86 ሺህ ለሚጠጉ የአካባቢው ማህበረሰብ ተጠቃሚ ያደርጋል ተብሎ ነው የሚታሰበው። ከአንድ አመት ከስድስት ወር በኋላ ደግሞ ተጠናቆ ለአካባቢው ማህበረሰብ አገልግሎት ይሰጣል። መልካም። ቴዎድሮስ እናመሰግናለን ለመረጃ ጥሩ ቀን ይሆንልህ።